ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናቸው? ሰላም ናቸው? ሰላም ናቸው? ያላችሁበት ያለ ዳርቻ ይብዛለኝ። ከኔ ጋር እግዚአብሔር ይመስገን፣ ሁሉ ሰላም። ያው እንደምታየው፣ ዛሬ እያሳየኋችሁ ነው። ያው ክሬም ልሰራ ነኝ። እዚህ ደግሞ ዱቄቱ ወተት አለ፣ ወይም ሐሊፕን ስኳር አቅርብ ያለው ስኳሩ፣ አንድ ስኒ ስኳር ነው። እና የምጠቀመው ሶስቱን ነው፣ ስኳር አሁን ያሳየኋችሁትን ወተት ማለት ነው ሶስቱን ነው የምጠቀመው። አምስት አምስት ማንካ አስገባለሁ። አንድ ስኒ ስኳር ማለት ነው። እንደምታዩት ከሁሉም አምስት አምስት ማንኪያ ነው የማስገባው። የእንትን የሩዙ ወይም የሾርባ ማንኪያው ማለት ነው። ትንሹ ሳይሆን ትልቁ ምግብ የምንበላበት ማንኪያ አለ አይደል? በሱ ማለት ነው። ያው እንደምታዩት አምስት አምስት ከሁሉም እኩል አድርግና ስኳር ብርጭቆ ትልቅ ነው። ትንሿ ብርጭቆ አይደለችም። ትልቁ ብርጭቆ በእሱ አራት ብርጭቆ ውሃ አስገባበታለሁ ማለት ነው። የንድም ብርጭቆ አራት ብርጭቆ በዚህ ብርጭቆ ማለት ነው፣ እና በደንብ መማሰል አለበት ማለቴ፣ እስከሚንተከተክ ድረስ ያው መማሰላችሁን አትርሱም። ሌላ ስራም በጎን እየሰራችሁ ከሆነ ሌላኛውን ስራ ብዙም ሰዓት ስለማይፈጅ አቁማችሁ ይሄኛውን ከጨረሳችሁ በኋላ በሰሩትኝ ይመረጣል። ያው ወተት አደለም ይይዛል ያራልና እያማሰላችሁ እዛ አቁማችሁ ሙሉ ለሙሉ እሱ ጋር መሆን አለበትኝ። እና እንደምታዩትኝ ጨረስኩኝ፣ አብስዬ ጨርሻለሁ። እንደምታዩትኝ አሁን ወደ ሰህን ማድረግ ነው የቀረኝ። ያው እንግዲህ ለጊዜው እኔ አምስት ነው የሰራሁት። እቤት ያሉት አምስት ናቸው ዛሬ። እና እቤት ላሉት ለዛሬ ፍጡር ለሚበሉት ብቻ ነው ያዘጋጀሁት። እንደምታዩት ወደ የተላጃ ወይም ወደ ፍሪጅ አስገባዋለሁ ማለት ነው። ሰዓት እስከሚደርስ ድረስ ግማሽ ሰዓት፣ አንድ ሰዓት ማስቀመጥ ትችላላችሁ። ያው እኔ ሰዓት እስከሚደርስ ድረስ አንድ ሰዓት ይቀራን ከሆን በኋላ እዛ ይቀመጣል ማለት ነው። ተመልሰን ደግሞ በዚህ ከች በላችኋን እዚህ እንትን ኳስ ኳስ እያደ ወለበለን ነው እንደምታዩትን። በጅቡና ነገራች ላይ ብዙዎቹ ታውቁታላችሁ እንደምታዩት ይህን ጁቡን ነው የተጠቀምኩትኝ። እየቆራረጥኩ ጁቡኑን ማለት ነው ያው ቪዲዮ ለመቅረጽ አልተመቸኝ ሙሉ ለሙሉ ለማሳየት እና እየቆራረጥኩ ጁቡኑን አንዱን ከሶስት ከአራት እያደረኩኝ በሱ ነው ያልቦለቦልኩትኝ። እዚህ ደግሞ እንደምታዩት ሾርማ ለመስራት ዝግጁ አድርግ ያለው የበሰለ የተዘጋጀ ዶሮ አቅርብ ያለውን ጁቡን አቅርብ ያለው እንደምታዩትኝ እሱንም ሁሉንም ቀላቅዬ በአንድ ነው ያቀረብኩትኝ። እና የዛሬ ውሎ እንደዚህ ነው እንግዲህ ሮመዳን ያው እንደምታያትኝ አብስዬ ይጨርሻለሁኝ። እዚህ ጋር ቪዲዮ ላይ እያልገባ እንቁላል ምናልባት ለመስራት ሰርታችሁ ማታውቁ ለመስራት የምትፈልጉ ካላችሁ ካድቦለቦላችሁ በኋላ ይሄ ስንያ ወይም ይቺ እንትኑ አለች አይደለ? የግዛዟ ማለት ነው ከእሷ ካደረጋችሁ በኋላ እንቁላል አንድ እንቁላል ሰብራችሁ ስም ከመታችሁ በኋላ ቀቡት፣ በመቀቢያ ማለት ነው። ከረኑን በጣም ነው የሚያምረው። እሱ ቪዲዮ ላይ ስላላስገባሁትኝ በዚሁ ልንገራችሁ ብዬ ነው። እና እንደምታዩትኝ በጣም ቆንጆ ሆኖ በስሉልኛል። ትወዱታላችሁ ብዬ ተስፋ አደርጋለሁ። ደግሞ አበረታቱ ቤተሰብ አበረታቱ። ቁም ነገር እኔ ሰዓት በቃ ልገፋኝ ነው ያለው፣ ለምን እንደሆነ አላውቅም። እዚህ ደግሞ እንደምታዩትኝ ዳቦ ወይም በአረቦቹ ሳሙሊ ይባላል። ሳሙሊ ነው። ይሄ ደግሞ ነቃነቅ ነቅ ነው። ብዙዎች ታውቆታላችሁ። በእርግጥ ነው ተናቀ ስሙ ምንም አይያዘኝም፣ ብዙ ጊዜ ማለት ነው። ነቃነቅ ነቅ ይባላል። ዳቦ ውስጥ የቀበርኩትኝ አንድ አንድ ሁለት ሁለት ማድረግ የቀበርኩት በጣም ቸኩየ ስለነበረ ዝም ብዬ ድረስ ድረስ ነው ሰዓቱ በጣም ሄዶብኝ ነበር። እና ነቃነቅ ማለት ይሄ ነው። እሱን ነው የቀበርኩትኝ እና ይህ ዛሬ ውሎ ይሄን ይመስላል። እንደምታዩትኝ ውድ ቤተሰቦቼ አሁን ወደ ማቀራረቡ ላይ ነን። ጨራርሼ ማለት ነው። ይኸው ቅድም ያሳየኋችሁ እየተቀለቡ ከነበረው ሾርማ በእንደዚህ አይነት ነው ተጠናቋን። በስሎ ምናምን ተቆራርጦ ከእጅ ብሏል። አያምርም እየበላችሁ እውነት ጾም ባይሆን እኔ ሾርማዬን በጣም ነው የምወደው። እነሱን በጣም ነው የሚወዱትኝ። ነገራች ላይ አንድ ሳያስቀሩ ነው የሚበሉልኝ። ደስ ለኛ የሰራችሁት ነገር ሲበለ ደስ ይለን፣ በጣም ነው ደስ የሚለ። በተለይ ፎርማ ስሰራላቸው በጣም ነው ደስ ይሏቸው የሚበሉት። እና ቆንጆ ሆኖ ነው የበሰለው። አላረረም፣ አልቀረበም፣ በጣም ቆንጆ ነው። ይህን ይመስላል። እዚህ ጋር ደግሞ እንደምታዩት ከብዴ ወይም ይሄ ጉበቱ ምንድን እዚህ ደግሞ ሾርባ ማለት ነው፣ ሾርባ ነው። ፍልፍል አስወጥና ስነሳ አድርጊበታለሁኝ አውጥቼ። ይሄ ሳንላይን ያለው እንደምታይ ብሬስት ላይ አይደለም እና ፍልፍል አስወጥና ስነሳ አድርጊበታለሁኝ። አነግራችሁ ለምን እንደታቃላችሁ። ሾርባ እንስርክክ ነው ወይም አደስ ባረቦች ማለት ነው እና እየሰራችሁ ተጠቀሙ። በተለይ ክርስቲያናችሁ ጾም ለምትጾሙ ሀሪፍ ነው። ምስር ከካለ ሾርባ እየሰራችሁ ተጠቀሙ። በኩብዝ ማለት ነው ወጥን ጠጣ ነው። እንደ እንዳትለኝ ደግሞ እና ወዶች ቤተሰብ ያሉ ናቸው። ሰብስክራይብ እያደረጋችሁ አበረታቱን። ኮሜንት ላይ ኮሜንት መስጫ ላይ ኮሜንት ተስቀምጡ መልሳለሁ በኮሜንት ሰብስክራይብ አድርጉኝ፣ አበረታቱኝ። በተረፈ ደግሞ ያው እንደምታዩት የምታዩት ቦታ ሳውዲ ወይም ዱባይ አይደለም ኢትዮ ነው። ደስ አይልም ከእውነት! ሀገራችን ሰላም ሆኖ ለሀገራችን አብቅቷን እኛም በሰላም ሀገራችን የምንንቀሳቀስ ያደርገን እንደዚህ ሳይሆን ሰላም ሆኖ አሁን እንዳለበት ሳይሆን እንደ ድሮ ሰላም ሆኖ ማለት ነው በነፃነት እውነት ሰላም ለሀገራችን ምን ሁሉም ነገር ደስ የሚለው ሀገር ሰላም ሲሆነው በሰላም ወጥቶ መግባት ራሱ ትልቅ ትልቅ ትልቅ ነገር ነው። ምን እንደምል ይቻላል። አሁን ለሀገራችን በጣም ነው የሚያስጠላው። እግዚአብሔር አምላክ ለሀገራችን ሰላም ያደርግልን እና በጣም ነው የሚያወራው ቦታው ማለት ነው። ሰላም ጠፋ። ሰላም ጠፋ። ቦታውን ያሳምሩታል፣ ሰላሙ ግን ጠፋ። ሰላም ቢሆን ይሻል ነበረ፣ ከሚያምር ይሄ ምናምን ይሄ ወግ፣ ወጉ በቀረብንና ሰላም በሆነልን እና ወጥቶች ነው እስኪ መሄድ ፈልግና ወደ ሀገር ሲደክመኝ ማለት ነው የመዳመቃ ሲያሰለችኝ ይሄ ይሄድ እፈልግና ከዛ ደግሞ ሀገራችን ሰላም አለመሆን ሳስበው፣ በይ በይ በይ አርፈሽ ቁጭ በይ አትቅፋ ጭላት አለው ራሴን ማለት ነው። አርፈሽ ረፊ እንዴ ምን አቀበጠሽ በደና ቀመጠሽ እነቀበጥሽ እያልኩኝ ራሴን አወራለሁ። ራሴን እንደገና ሆ አረፌ ቢቀመጥ ይሻለኛል፣ ሀገር ሰላም እስከሚሆን እያልኩኝ አለው ላቸኋለ ወዱት ና ለሀገራችን ሰላም እስኪ በየሃይማኖታችሁ ጸሎት አድርጉ ጸሎት አድርጉ፣ ለሀገራችን። በተረፈ ደግሞ ስለምታበረታቱኝ አመሰግናለሁ። የምታበረታቱኝ እህት ወንድሞች፣ ሰላማችሁ ብዝት ብዝት ይበልልኝ። ከቻላችሁ ቪዲዮዬን እስከ መጨረሻው እስከ መጨረሻው አዳምጧት ማለት ነው። አዳምጧት። ድምፄ ቆንጆ ነው ያን ያን፣ አይደብርም እኔ ድምፄን አልወደውም እንጂ አረስ ወዳችሁ